ይደረግል። አዎ በጣም የምታሞላቀቅ ነገራኛች ገንፎ ትሰራላለች። ማለቴ ኤኒዌይስ በእውነት ይሄን ሀሳብ ስለተቀበልከን ደስ ብሎናል እናም

ሰላም እንደምን ናችሁ? የዚህ ቻናል ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። ይህ እንግዲህ የሩታ ቤት ነው ሊባኛል። ይህ እንግዲህ የእኛ ቤት ነው፣ የጋራ የሁላችንም ቤት ነው። ስ ነው አላችሁ። እኔ ደህና ነኝ፣ አንቺ ደህና ነሽ። እኔ ደህና ነኝ፣ አንቺ ደህና ነሽ። ሁለታችንም እንግዲህ ደህና ነን። እናንተም ደህና እንደሆናችሁ ተስፋ እናደርጋለን። በዓል ቆንጆ እንዳለፈ ተስፋ እናደርጋለን። እንኳን አደረሳችሁ ስላላችሁ ይቅርበሉን። እንግዲህ በድጋሜ እንኳን አደረሳችሁ። እንኳን አደረሳችሁ። እንኳን አብሮ አደረሰን። እንኳን አብሮ አደረሰ። በዓሉ አሪፍ እንደነበር ተስፋ እናደርጋለን። ደግሞ ቆንጆም አልፎ ነበር አዲስ አበባ ላይ፣ ሌላ ቦታም አሪፍ እንዳሳለፋችሁ ተስፋ እናደርጋለን። አይደል? አዎ፣ በደንብ እዚህ በጣም ደስ የሚል ድባብ ነበረ። እንዲሁም የሆኑ አንዳንድ ሀገሮች ላይም ቪዲዮ ምናምን ፖስት እየተደረገ ቲክቶክ ላይ አይተናል፣ እና በጣም በጥሩ ሁኔታ እንዳለፈ ተስፋ እናደርጋለን። አዎ በጣም እና አሪፍ ጊዜ እንዳሳለፋችሁ ተስፋ እናደርጋለን። እና ደግሞ ቤተሰቦቻችን እንኳን ወደ ቻናላችን በሰላም መጣችሁ። በድጋሜ እንግዲህ ዛሬ ይዘንላችሁ የመጣነው እንግዲህ ፕራንክ ነው። እንኳ አላማ ምንድነው ለማዝናናት ብቻ ነው እና ደግሞ ምንድነው ዛሬ ኮስተርተር ብለን ወደ ሱፍ ቤት እንሄዳለን ማለት ነው ሩታ ዘጋጂ ያሰምኩት ነው በጣም ነው በሙሉ ገና ሳንሆነው እንዲአምሮችን ላይ ሰንስ ለራሱ በጣም የሚያስገርመው ብቻ በጣም የሚያስገርም እና ደስ የሚል ፕራንክ ምናረግ ይመስለኛል። አዎ እንደምትተማመኑት በእኛ እንደምትተማመኑ ታቃላችሁ። ያው ከዚህ በፊት የነበረውን ፕራንክ እና ፕራንክ አይተውት ያ ፕራንክ በእርግጠኝነት ደስተኛ እንደምትሆኑበት እንደሆናችሁበትም አይተናል። የዛሬው ደግሞ ፕራንክ ለየት ያለ ነው። ለየት ያለ ማለት ነውና ነበር ያደርነው ነው። በቃ ቻታችን በሙሉ ስለ ቪዲዮ ነው። ምናን ቪዲዮ እንላላካለን፣ ይሄንን ስራው ይሄንን አርጋቸው ምናም ነገር ነው እና ዛሬ ደግሞ በምናይት አይዲያ መጣ መሰላችሁ። ሱፍ ቤት እንሄዳለን። ሱፍ ቤት እንሄድና እንለካለን እንደው እንደሆነ ማለት ነው። ከዛ ሩታ አንድ ሱፍ በጣም ትወድና ይሄንን ለብሼ ነው የማገባው፣ ቬሎ አለብስም ሱፍ ነው የምለብሰው ትላለች ማለት ነው። በዛ ሰዓት ዳአኒንና አብርሽን እንጠራቸዋለን። ሲመጡ ምን አይነት ሪያክሽን ያሳዩናል የሚለው ነገር ሁላችንም ገርቦናል። እንግዲህ እያሰብነው ነው። ገና በጣም ነው የሚያስገርመው በእርግጠኝነት። ሲቀጥል ደግሞ አይደለም ለናብርሽና ለነዳኒ ቬሎ ማን ነው፣ ሱፍ ቤቱ ሻጮ ሻጮቹ ራሱ ምንድን ነው የሚሉት? እኛ ቆመን ዋው ይሄ ሱፍ አያምርብኝም፣ ይሄ ሱፍ ያምርብሻል ምናምን ዝንባባል ራሱ በጣም ነው የሚያስገርማቸው ብዬ አስባለሁኝ። እና ያው ይሄ ፕራንክ ነው ባይዘው፣ እኔ በሱፍ አይደለም አገባለሁ በቬሎ ነው ሊሉ እንዳይመስላችሁ። እና በቃ ፕራንኩ ላይ አብርሽና ዳን ያሉበት ስለዚህ፣ አንተ ቬሎ ትለብሳለህ፣ እኔ ሱፍ ነው የምለብሰው ነው የሚለው እንደውም፣ አንተ ሱፍ ነው፣ አንተ ቬሎ ነው አንተ ቬሎን መስሪ ሱፍ መልበስ ነው ፈልገው ከዚህ ጣለው ሱፍ አለብሱ እዩ ላችሁ እኔ እንደውም ሁለቱም ቬሎ እንዲለብሱ ነበር ሱፍ እንዲለብሱ ነበር ሐሳቤ። እሱ ግን ቬሎ ነው የሚለብሰው ከተባለ ብናስለካው ደግሞ አሰብሽው አይደል እንደሚያምር እንሞክራለን እሱ ቬሎ ለማስለበስ እንሞክራለን፣ ግን ስለሚናደድ እሱ እሺ የሚለን አይመስለኝም። ግን ደግሞ እንሞክራለን፣ እሱ ቬሎ እናስለብሰዋለን፣ ሩታና እኔ ግን ሱፍ ለብሰን፣ እኔም ደግሞ ሚዜ የምሆነው በሱፍ ነው ብዬ ሀሳቤን አቅርባለሁ ማለት ነው። በሀሳቤ እንግዲህ ምን አይነት ሪያክት እንደሚያደርጉ እኔ ራሴ ለማየት በጣም ጓጉቻለሁ። ጋር ይስሳል ብቻ በደንብ ደግሞ ከዚህ በፊት ሱፍ ለብሼ አይታችሁን ታውቃላችሁ ከሀይሚ ጋር እኔ ደግሞ ሱፍ በጣም ያብርብኛል። በነገራችን እንደውም በሱፍ ነው ማለት እንግዲህ፣ በሱፍ ነው እሷ የምታገባው። እኔ ሚዜ መሆናት በሱፍ ነው ማለት ነው። እዛ ስንሄድ የሚፈጠረውን ነገር እናንተ ለማየት እንደጓጓችሁት እኛም በጣም ለማየት ጓጉተናል። እኔ ልክ ቪዲዮ ልጀምር ስል አሁን ታይም ሳይሆን ልክ ሱፍ ለብሰ ምናምን እነሱ የሚመጡበት ሰዓት ድረስ በጣም ነው የሚያስጨንቀኝ ነገር፣ ያስፈራኛል። በቃ ወይኔ በጣም በጣም ትላንትናው ነገር በነገራችን ላይ በጣም ደንግጫለሁ። ወደኋላ ወደፊት እያየው ነበር እያወራሁ የነበረው ማለት በቃ ከኋላችን መጥተው እሚይዙን እሚይዙንም እያመሰለኝ ነበረ በጣም ፈርቼ ማለት ነው። ግን በቃ በተሳካ ሁኔታ አጠናቀነዋል። ይሄንንም እንደሚሳካልም ምንም ጥርጥር የለውም። አዎ ግዴታችን ነው። ጋይስ ግን ማለት ነው ልንገራችሁ፣ ከኔና ከሩታና ከዳኒና ከአብርሽ የትኛው ሰው ነው የተሻለ ፕራንክ የሚያደርገው? ይሄንን ነገር ማወቅ እንፈልጋለን፣ ከእናንተ ማለት ነው። ስለዚህ ኮመንት ላይ አድርጉ። ከዛ ደግሞ የኔና እሷ ብቻ ቪዲዮ ላይ ላይክ እያደረጋችሁ ላይካችንን እንዲበልጥ ከነ ዳኒ እንዲበልጥ አድርጉልን። አዎ በደንብ በደንብ። ምክንያቱም ምንድነው በፕራንክ መብለጣችንን ማወቅ የምንችለው አንደኛ ላይክ ነው፣ ሁለተኛ ደግሞ ኮመንት አድርጉልን። እሺ የምሬ ነው፣ እንትን ስጡን። ሰዎች ምንድን ነው የሚባለው? ማን የበለጠ እንደሆነ ኮመንት አድርጉልን። እንደዛ ኮመንት አድርጉልን እና ኮመንታችንን እንጠብቃለን። እንግዲህ ጥሩ ቆይታ እንደሚኖረን አልጠራጠርም። አስበሸዋል። ግን አሁን ለብሰን ምናምን ሲመጡ ያለው ሙሉ መጀመሪያ ግን የሚሆነው ለእናንተ ቬሎ ማነው ሱፉ መጀመሪያ እናስመርጣቸዋለን። አንድ ሶስት ምናምን ሱፍ እናስመርጣቸዋለን። ከዛም በኋላ የወደድ ነው እንለብስና ከዛ በኋላ እነሱን መጠበቅ ይሆናል ስራችን። እንግዲህ ቦታው ላይ ሲገኙ እኛ ሱፍ ለብሰን እኔ ደግሞ ፈርስት ታይም ነው ሱፍ የምለብሰው ማለት ነው። አንቺ ነው ተጋግዘሽ ነው። አንዴ ደሞ ፈርስት ታይም ነው ምለብሰውና ምን አይነት ሪአክት እንደሚያደርገው አላውቅም። ግን ደግሞ እንደ ወንድ ነው። በእርግጠኝነት ይሄ ፕራንክ ይዋጣልናል። ገና ቪዲዮውን እንዳያችሁት ላይክ በማድረግ ጀምሩ። መጣን ቤተሰቦቻችን እንግዲህ ዛሬ ሱፍ ቤት መጥተናል ማለት ነው። የሚያማምሩ ሱፎች የምናገኝበትን አንድ ቤት መርጠናል መጥተናል ማለት ነው። ወደ በጣም ደስ ይላል ቤቱ። ቆንጆ ቆንጆ ሱፎች አሉበት በነገራችን ላይ እና በነገራችን ላይ አንድ ያልነገርናችሁ ነገር አለ። እሱ ምንድነው ዛሬ አብርሽ ሱፍ የሚመርጥበት ቀን ነው። ይህንን ነገር ደግሞ ያው ለጽጌ ያስቀደም የነገርኳትና የሆነ ነገር ማድረግ አለብን ተባብለን ያው ቅድም የነገርናችሁን ነገር ለማድረግ ተስማማን ወይም አሰብን ማለት ነው። እና ያልነገርናችሁ ነገር እሱ ነበረ። አብርሽ ሱፍ ሊመርጥ እንደሚመጣ ስለምናውቅ ነው ይህንን አይዲያ ያሰብንበትና እና ቅድም ያልነገርናችሁ ረስተ ነው ነው እንትኑ ላይ ፎከስ አደረግን። አይዲያው ላይ በቃ ማለት እንዴት እንደምናደርግ ምናምን በደንብ እየተነጋገርን ስለነበረ ነው መሰለኝ እዛ ነገር ላይ ነው ፎከስ ያደረግነው። እና በደንብ እንደሚሳካልን ተስፋ እናደርጋለን። ቤቱን በጣም በጣም ነው የወደድነው። በነገራችን ላይ በጣም ቆንጆ ቆንጆ ስፎች አሉበት። ለአማራጭም የሆነን አለ ያው እና አብርሽም በደንብ ብዙ ያዩበታል ቤት ተስፋ አረጋለሁ። ማለት ነው አዎ። እንግዲህ የሚያማምር ጽሁፎች እንግዲህ እናንተም አማርጡን ኤን ካላችሁ ይሄንን የወደዳችሁት፣ ቢን ካላችሁ ደግሞ ይሄንን እና እስከዛ በኮመንት አሳውቁን። እኔ የሙሽራ ሲሆን ግዴታ መብረቅረቅ አለበት። እኔ አይመቸኝ አሁን ላይ ደግሞ ያሉት እንደዛ እንደዛ ነው የሚለበሰው፣ ሻይን የሚያረግ አዎ አዎ። ግን በቃ እውነት ለመናገርስ መቼም ቢሆን ማይታለፈ አይነት ፋሽን ጥቁር ሱፍ እና ነጭ ቬሉ፣ በቃ ነጭ ኮትም እንደዛ። በነገራችን ላይ ምናልባት ይሄ ሊያልፍበት ይችላል፣ ከሆነ ጊዜ በኋላ እኮ ሊተው ይችላል። አሁን ፋሽኑ ስለሆነ ነው። ግን ሁሌ ነጭና ጥቁር ሱፍ አለ። አዎ በጣም ይሄ የሚያምር ይመስለኛል። ግን የምር ይመስለኛል። ደመቅ ይበል፣ ያስደንግጣቸው። ከለሩ ደመቅ ይበል፣ ደመቅ ይበል ካልሽ ይደምቀው። ይሄ የድሮ ይመስላል ይመስለ መናገር

እንደዚህ ነው የሚጠቀመው። ካራማት መልደቅ አለብን። ከዚህ ጋር ነው ካራማት ያለው ነገር ተነስተን ደግሞ እናሳያቸው ይሻል። የኔ ከረባት ግን ማለት ነው ነው፣ ከረባት አስተሳሰራችን ጠፋና፣ እንዴ ትንሽ ከረባት ግራ ገባን እና ያው እንግዲህ ይሄን ይመስላል። እኔ ራሴ ወደድኩት ጋይስ። እንዴ በሱ በቀሚስ ነበረ እስከዛሬ ድረስ የኖርኩት እንደዚህ። ሱፍ መልበስ፣ ከዚህ በኋላ ሱፍ ነው የምንለብሰው። ለእነሱ ሚዜም ሲሆን የሩታ ሚዜም ሲሆን ሱፍ ነው የምለብሰው። ቀሚስ እንኳ ሀሳብሽ እንኳ ብትቀይሪ እኔ በሱፍ ነው የምሆነው። አዎ በጣም ነው ወደድኩት በጣም። ይሄ ቃል ይያዝልኝ ያዙት እንግዲህ እንጠብቃለን ማለት ነው። ይኸው እንደምታዩት ከወንዶቹ የበለጠ እኛ ላይ በጣም አምሮብናል እና ይቀጥላል፣ በደምብ ይቀጥላል። እንግዲህ ወንዶቹ እስከሚመጡ እኛ ወንድ መስለን እንጠብቃቸዋለን ማለት ነው። ቤቱን ያው እንግዲህ ነግረናቸዋል በደምብ ያለንበትን ቦታ። አንዳንድ ነገር ግን እንለማመድ፣ እንትን ልበልሽ፣ ልገምግምሽ እስኪ። አንቺ መጀመሪያ እንደ ወንድ አክት አድርጊ እሺ። አይ እኔ እንኳን ባይ ዘ ዌይ

እንዳስተያየት ግን እንዳስተያየት ግን ሞር ወንድነቱ የተሻለ ይመስለኝ እና በጣም የሚያምረው ከነ አክሰንቷ፣ ከነ አካሄዷ፣ አረማመዷ፣ ሱፍ አደራረጓ በቃ የሆነ የሆነ ነገር አለ፣ በቃ የወደድኩት ነገር አለ። አሁን ደግሞ እኔ አረፈዱ ኧረ እንዳይመጡ ብን፣ ድንገት እንዳይመጡ ብን። እናስተካክል፣ ዞር እንቀመጣለን። ችግር ግንዝጠኝነት ምንም ነው የማይገምቱት። የምር እንደዚህ ጀርባችን ምናምን እንትን ብለን ነው የምንቀመጠው፣ እንዳያውቁ ማለት ነው። ወይኔ ግን ያስፈራ በጣም። እኔ ሊሆን ሲል ነገሮች ሊሆኑ ሲሉ ለምን ልቤ እንደሚመጣ አይገባኝም። ካሰብኩ፣ ከወንሰብኩኝ በኋላ ልክ እዚህ ሲደርስ በቃ ልቤ ይመጣል። ያስፈራል በጣም እኔን። ወይስ እንጠብቃቸው? እንጠብቃቸዋለን ጋይስ ያ ነው? ዛሬ እንግዲህ እኔ ዳኒን፣ እሷ ደግሞ ሩት ማን ነው አብርሃምን በመተካት ነው እየተጫወትን ያለ ነው። እንደምትወዱት ተስፋ እናደርጋለን። ያው እንግዲህ የአንዳንድ ነገሮች በሱፍ ሲሆኑ ስሜቱ ይለያል እና ያው ይሄን መስራት ማለት ነው። መጀመሪያ ሱፍ ከማንነት ከምንነት ጋር ቴንክ ዩ። የስራ ባልደረባዬ በጣም አመሰግናለሁ። ያው ማለት ሱፍ ቤት ምናምን የመጣንበት ምክንያት ያው ይሄ ነገር ዘለቄታ ስላለው

በስመ አብ ምን ሆነ እንደዚህ አይነት ስህተት መላ የህዋን ዘር የተሳሳተው ነው ያለውኛ በጣም ብስ ነበርከኝ ዘረኝ እንደዛ ስትል ቴንክ ዩ ሩታ ስሚ ስሚ ለሰርግሽ ዕለት ቬሎ አርግሽ ቢሆን ኖሮ ምን ተጸጸተ ታስታውሽው እንዴ በጣም ቴንክ ዩ በቃ እሷ በዚህ ነው የምትሞሸረው እኔ ደግሞ በዚህ ነው የሚዜ የሚሆነው

ማለት ስታዩት ትንሽ ፈገግታ ምናምን ሲያበዛ የሴት ሆርሞን የበዛባችሁ መሰለኝ። ምነው እኛ የወንድ ሆርሞን ኖሮብን እኮ አይደለም። ይሄ ከተፈጥሮ ጋር መጋጨት ሳይሆን እኛው ወደድነው ነገር ማድረግ አለብን። ቴንክ ዩ ቴንክ ዩ። እና አብርሽ ከአንተ ጋር ነው

ለማንኛውም ሙሽራችንን ይዘናል። የእናንተን አናውቅም። ወገቡ ለማለት ፈልጌ ነው። አንተ በቀማረ ደርቋል

እንደዚህ ነው፣ መቅረት ነው ዋናው። ቆንጆ ቆንጆ ሚዞች አሉ። በቃ ቴንኩ ዩ በቃ ቀሚስ አለብስ የምትሉ ከሆነ ደግሞ ቀሚስ፣ ብዙ ብዙ ጓደኞች አሉ ስለሱ ብዙ የሚዋደቁ ቀሚስ ይለብሳሉ እናንተ

ሱፍ ለመምረጥ ማለት ስለዚህ ጨጓራችንን አታንድዱን በቃ አያገባኝም። እኛ ይሄንን ነው የምንለብሰው። እኛ የራሳችንን መርጠናል። እንደ እሱ ብሎ ነገር የለም። አብርሽ መርጠናል። እሺ፣ ስምኝ ሩታረብ እግዚአብሔር፣ እኔ ጨጓራዬን አታሳቢም። ገና እዛ ሳላገባ ገና ደግሞ ሳገባ ነገር እንደሚፈጠን አገባማ፣ ምንም ችግር አይመጣም። ቆንጆ ይደረግልሀል። በጣም ነው የምታሞላቀቅ ይነግራኛል። ገንፎ ማለ ኤኒዌይስ፣ በእውነት ይሄን ሀሳብ ስለተቀበልከን ደስ ይለናል እና በጣም ችግር የለውም እኮ። እንደ አሁንስ ግን በጣም ተዝናንታል። እኔ አዝናንታችሁ ለምን እንዳዝናናችሁ በጣም እሱ እንዳለ ሆኖ ግን የሴቶች ሱፍ አለ አይደል? የሆነ ከለር፣ ለአንቺ ቤት ውስጥ የሆነ ፐርፕል ነው የሆነ ከለር አለሽ ፒንክ ነገር

ካሉንም ግን ቀሚስ ግን እውነት ረጅም ሰው ላይ በጣም ነው የሚያምረው።

ነገሩን አቅል ጊን በዚህ ጥፍ ያኛውን እንደዛ ነው። እሺ ጋይስ እንግዲህ እንደምትወዱት ተስፋ እናድርጋለን። ሩታ በዚህ ነው የምትሞሸረው፣ እኔ ደግሞ በዚህ ነው ከጎናም ሆኖ ማለት ነው። ኔክስት ቪዲዮ አብረን አብራችሁን ስትሆኑ እንግዲህ የምታዩት ኔክስት ቪዲዮ እንዲ አብርሽ እንግዲህ ቬሎ ለብሶ ዳኒና ይሳቅም ቀሚሳቸውን አድርገው ኔክስት ቪዲዮ እንገናኛለን ማለት ነው እንደሚወዱት ተስፋ እናደርጋለን ይወዱታል ቀሚስ መልበስ አሁን ፈልገዋል በጣም ነው የፈለጉት በጣም ሁለት ሰው ተስማምቷል በቃ በቃ ይሳቅና አብርሽ ተስማምተዋል ጋይስ። በዚህ እናንተ እንደምትስማሙ እርግጠኛ ነን። ቪዲዮችንን ከወዲዳስ በላይክ ጀምሩ። እንግዲህ የእኛ ቪዲዮ ይሄን ይመስላል። ኔክስት ቪዲዮ እንገናኛለን። ታንክ ዩ ውጡ። አይ በቃ ጨረስን። ቬሎ ትለብሳታለህ ትለብሳታለህ። ግን ማለት ነው አንድ የሚደብር ነገር፣ ወንድ ልጅ ሰዓት ሳያደርግ በጣም ስለሚደብረኝ ቬሎን በሳት ታደርጓል። ኦ ብራዘር፣ ባይ ጋይስ